ስዕላዊ መግለጫ የሚሰጡ ሶስት ስራዎች አሉ። ነቢ ስላ ስለም ሶስት ስራዎች ያሉ አሉ። ስዕላዊ መግለጫ የቅያማ ቀንን ሁኔታ ማወቅ የፈለገ ሰው እነዚህን ሶስት ስራዎች ይቅራ። ካሏቸው ውስጥ አንዷ ሱረቱ ተኩርናት፣ ሌላኛው ያሳለፍና ሱረቱ ንፊጣር ና፣ ከዛ ደግሞ አንድ ከሱም አንድ ዚሁ ያሳለፍ ነው ሱረቱ ሊንሽቃቅ፣ ሶስቱ ናቸው ና እነዚህ ስዕላዊ መግለጫ ወይም ደግሞ በቃ በአእምሯችን እንድንስለው አድርገው የሚያቀርቡ ናቸውና እዚህ ጋርም አስራ ሁለት ነገሮች ይጠቅስልናል። ዋና የሆነ ነገር ከመንገሩ በፊት ቅያማ ላይ የሚከሰቱ አስራ ሁለት ነገሮችን ያነሳልናል። የመጀመሪያው ኢደሸምሱ ኩቪረት አለ ፀሐይ በምትጠቀለል ጊዜ ፀሐይ በምትጠቀለል ጊዜና ይሄ ኮንዲሽናል ስቴትመንት የምንለው ወይም ደግሞ ብዙ ጊዜ ይሄ እንዲህ በሆነ ጊዜ እንል ና በኋላ ምን አድማጩ ምን እንዲጠብቅ ያደርገዋል የሆነ ነገር እንዲህ በሆነ ጊዜ በሆነ ጊዜ በሆነ ጊዜ ለንና አስራ ሁለት ጊዜ ካለም በኋላ ነው መልሱን የሚሰጠንና ያኛው ክስተት ደግሞ ቅያማ ላይ የሚከሰቱ ክስተቶችን ነው ና አስፈሪ አስደንጋጭ ነገሮችን ነው የሚነግረን እዚህ ጋር ና ከዛ በኋላ ምን ይከሰታል ብለን ጠብቀን ጓጉተን የሚመጣውን ነገር ይሄ ኦዲየንሳችን ወይም ደግሞ የሚሰማንን አካል አንጠልጥለን አንጠልጥለን ከዛ በኋላ የምንነግርበትን የንግግር ስልት ወይም ደግሞ የሚሰማውን አካል ሀሳቡን ሰብስቦ እንዲያመጣው ፈልጎ ማለት ነው። አሁን ከጓደኛችን ጋር እንዲህ ነገር አላልሰማህም እንዴ አላወቅም እንዴ ብለን ስንጀምር ወሬ ስናወራ ልክ እንደዛ አይነት ነገርና፣ ፀሐይ በተጠቀለለች ጊዜ ያለን ምን ይሆናል ብለን እንጠብቃለን በዛ ጊዜ አል አሁንም ቀጥልና ወኢዘ ን ኑጁሙ ንከደረት አለ ከዋክብቶች በረገፉ ጊዜ አለ። አሁን እኛ ምናቃት ጸሀይ ትጠቀልላለች ብለን አናስብ፣ ከዋክብቶች ይረግፋሉ ብለን አናስብ። ይህ በሚሆንበት ጊዜ ሲለን አሁን ምን ይሆናለን? በጣም ኢነርጀቲክ ሆነን ወይም ደግሞ ይሄ በጣም ጓጉተን የነገር እንድንጠብቅ ያደረገናል ማለት ነው። ወኢዘል ጂባሉ ሱይረት ተራሮች በሚነዱ ጊዜ። ይህ አሁን ተራራ የምናየው በሙሉ መነዳት ማለት ጭራሽ ይነሳና ሜዳ የሚሆንበት ጊዜ፣ ልክ አሁን ሱረቱ እንሽቃቅ ላይ እንዳሰለ ወኢዘል አርዱ ሙደት መሬት በምትዘረጋ ጊዜ፣ ማለት ተራራው የለም ሜዳ ይሆናል ማለት ነው። ወኢዘል ጂባሉ ሲይረት በተነዱ ጊዜ አለን እንደገና። ወኢዘል ዒሻሩ ኡጥለት እቺኛዋ ትንሽ የምትገርመው፣ በዛ ጊዜ መካ ላይ ለነበሩ ሰዎች ይህ ማለት ምን ማለት ነው? አሁን ለኛ ምን ማለት ነው የሚለው እና ያለን የሻሩ ዑጥለት ማለት አስር ወር የሞላት አስር ወር የሞላት ግመል እርጉዝ እርግዝ ነው። እርግዝን አስር ወር የሞላት ግመል በተረሳች በተተባች ጊዜ ምን ማለት ነው ይህ? ካልን በነሱ ጊዜ አስር ወር የሞላት ግመል ማለት ከ አስር እስከ አስራ ሁለት ወር ከሞላቸው ይወልዳሉ ግመሎች። ስለዚህ ኦልሞስት የሰውየው በጣም ትልቅ ሀብታቸው የሚሉት ግመል ነው። ያ ግመል ሊወልድ ነው ማለት ኦልሞስት ያ ያለው ገንዘብ ደብል ሊሆን ነው ብለን እናስብ። ያለው ገንዘብ እጥፍ ሊሆንለት ነው። ለምን? አንድ የነበረችው ግመል ሌላ ልትወልድለት ነው እጽፍ ይሆንለታል ብለን የምናስበት ማለት፣ በጣም በጉጉት የሚጠብቁት በጣም የሚያጓጓቸው ነገር ነው። ይህ ግን በሚከሰት ጊዜ ማለት ያን ጊዜ የበለጠ ከዚህ የባሳ ሆን ምን እየየም ስደላ ነው ይባላል አይደል? አንዳንድ በጣም በተጨነቀን ሰዓት እኮ በፊት በጣም ትኩረት እንሰጣቸው የነበሩ ነገሮች እንረሳለን አይደል? እንደዛ ማለት ነው። ይህ አሁን በእኛ ዘመን ካልን ደግሞ አሁን አንድ ፋብሪካ ያለው ሰው ለምሳሌ ፋብሪካው ምርት አምርቶ ገበያ ሊወጣለት በጣም በጓጓበት ሰዓት የሆንና ችላ ይለዋል ማለት ነው። ይብያ እነዚህ ነገሮች በሚከሰቱ ሰዓት ያትዛ ተዛ ይለው። አሁንም እኛ ላይ ለክሱ ለምሳሌ ከቅርብ ሰው ሲሞትብን እኮ ምንም አይነት ከባድ ነገር ቢኖር እንረሳለን፣ ወይም ሌሎች ብዙ ነገሮችን ይህ ነው ብለን የጓጓንለት ነገር ሌላ የሆነ ከበድ ያለ ነገር ሲመጣብን እንረሳለንና ያን ጊዜም ይሄ እነዚህ ነገሮች በሚከሰቱ ሰዓት ለቃ ኢንቨስትመንታችን ደብል ይሆናል ብለን የሚሆነው ኢንቨስትመንታችን አያሳስበንም ማለት ነው። ቀጠልና ና ምንለው ኢዘ ልውሑሹ ሑሽረት፣ ይህም ሌላ ይከሰታል ተብሎ የማይታሰብ ነገር ነው። እንስሳትም በሚሰበሰቡ ጊዜ ማለት አንበሳና ጊደር፣ ነብርና ፍየል፣ ሌሎችም በቃ ከዛ በፊት በጣም ይፈላለጉ የነበሩ የነበሩ እንስሳቶች ያን ጊዜ ምንም ሳይባባሉ በጣም ድንጋጤ ልክ አይሻ እንዳለችው ራቆታ ሰዎች በሙሉ ራቆታቸውን ይመጣሉ ብለው ነው ሰላ ሰለም ሲያወሩ፣ በዚህን ጊዜ እንዴት ሰዎች ወንድና ሴት ወንድም ሴቱ አይታዩም እንዴት ስትል የዛ ጊዜ ኮ ነገሩ ከባድ ነው። ይሄ አይታሰብም እንዳሉት እነዚህ መንስሳቶች ያን ጊዜ በዚህ ሰዓት ምንም የሚበላው ነገር ትዛ አይለውም ማለት ነው። ጭንቀቱን እየነገረን ነው። ወይዘል ውሹ ሹሽ ይረጣል ከተ ወይዘል ቢሓሩ ሱጂ ይረጣል። ይህ ደግሞ ባህሮች ደግሞ በተቃጠሉ ጊዜ እንግዲህ ውሃ እንደምናውቀው ሃይድሮጅን እና ኦክስጅን ነው። ካርቦን ሲጨመርበት እንደነ ቤንዚን እንደነ ሚቴን የሚቃጠል ነገር ይሆናል። ስለዚህ ያን ጊዜ ካርቦን ነው በስም በንፋስ ኃይል ይመጣና ካርቦን ጋር ይቀላቀላል። ከዛ ወደ መቀጣጠል ይሄዳል። ሲቀጣጠል ደግሞ እናስበው ይህን ምድር እንግዲህ ባህሮች በሙሉ ሌላኛው ሱራ ላይ እነዚህ ባህሮች እንደተገናኙ ነግሮናል። ኢንሽቃቅ ላይ እዚህ ደግሞ ሲቃጠሉ ይነግረናል። ይህ ማለት የነገሩን አስከፊነት የጊዜውን በጣም አስጨናቂነት ሊነግረን ፈልጎ ነው። ወይዘ ኑፉሱ ዙውጀት አለ ነፍሶች ደግሞ በተቀናጁ ጊዜ፣ ወይ በተቆራኙ ጊዜ አለ ምን ማለት ነው? ነፍሶች መቆራኘት ካልን ደግሞ አንደኛ ያው ቀብር ውስጥ ያለውን እንትናችን ወይዘል ቁቡሩ ቡዕሲረት እንዳለ ሌላ ቦታ ከያቼ ስትገለበጥ ብሎናል። እዚ ጋር ደግሞ ከተገለበጠ በኋላ ስጋችን ወጥቶ እንደገና ሩሀችን ይመጣና ሁለቱ የሚቀናጁበት የሚቆራኙበት ማለት ነው። አንድ ሌላ ደግሞ ሌላ ቦታ ወኩንቱም አዘዋጅ ቀደም ሰላሳ እንዳለን ሶስት አይነት አድርገናችኋል። አይነት ለማለትም ስለሚመጣ ነው። ዝውውጀት በየስራ መደባችን ደግሞ በምንከፈልበት ጊዜ ማለትም ሊሆን ይችላል። ለምሳሌ ወሳቢቁን ሳቢቁን ቀዳሚዎቹ አንድ ላይ ይሆናሉ። አሳበል የሚን አንድ ላይ፣ አሳብ ሽማል አንድ ላይ እንደየስራችን ደግሞ በምንመደድበት ጊዜ ለማለትም ይሆናል። ወኢዘ ልመኡደቱ ስኢለት አለ። በዚህ ሁሉ ጭንቀት መሀል እንግዲህ ስለሌሎች ስራዎች ስራዎች ስለሚጠየቁ ነገር አላወራም። ይህ ስራ ከሌሎቹ ከበድ ያለመሆኑን ያሳያል ከነ ህይወቷ የተቀበረች ልጅ በተጠየቀች ጊዜ፣ እንግዲህ አረቦች በጊዜያቸው ነቢ ስላ ስለም መጥተው ይህን ነገር ከማስቆማቸው በፊት ሴት ልጆቻቸውን ሴት ልጅን ትንሽ ሴት ልጅ ወለድክ ባላለው ወንድነቴ እንትን ውስጥ ይገባል፣ ጥያቄ ውስጥ ይገባል ብለው ሴት ልጅ ሲወሉ ሴቶቻቸውን ከነ ህይወታቸው ትንሽ አደግ ካሉ በኋላ ድምጻቸውን እየሰሙ እያለቀሱ ይቀብሯቸው ነበር። ያንን ክስተት ከእንደዚህ አስፈሪ ቦታ መሀል ያመጣበት ምክንያት አላህ ምናልባትም ይህ ነገር በጣም ከባድ መሆኑን አላህም በጣም ያስቆጣ የሚያወጣው ነገር መሆኑን ያሳያልና፣ ሴት ልጅ የተቀበረች ከነ ህይወቷ የተቀበረችው ሴት በምትጠየቅ ጊዜ ቢአይ ዘንብን ቁት ይለታል። በምን አይነት በምን ጥፋት ነው የአንቺ የተገደልሽው ይህ ወንጀል የተፈጸመብሽ ምን አጥፍተሽ ነው ተብላ በምትጠየቅ ጊዜ፣ ማለት እንግዲህ አጥፊዎቹን ቀጥታ እንኳን አለ የቀበሩትን ሰዎች አሁን የተናገሩ አንቺ ምን አድርገሽ ነው ብሎ የሚጠይቃት እነሱን ምን ያህል ይሄ ነገር ከባድ እንደሆነ እንዲያስቡት፣ ቀጥታ እንኳን እነሱ ማናገር የፈለገም አይመስልም አ ማናገር እንኳን አልፈለገም። እሷን የሚጠይቅበት ምክንያት ይህን ያደረጉት ሰዎች መናገር እንኳን እንዳልፈለግ ያሳያል። ወኢደ ሱሑፉ ኑሽረት አለ ከዛ የስራ መዝገቦች በሚዘረጉበት ጊዜ

ምን ማለት ነው? ምድር ላይ የሰራነው ስራ ፊት ለፊታችን ደፊታችን መጥቶ ድቅን ይላል ማለት ነው። ምን ሰርቼ ነበር? እኔ ምን መጥፎ ስራ ነበር? ምን ጥሩ ስራ ነበር? እነዚህ በሙሉ ፊት ለፊቴ ድቅ ይላሉ ማለት ነው። እኒ በሚሆኑ ጊዜ ቅያማ ቀን እያንዳንዱ ሰው የሰራውን፣ ያስታወሰውን፣ የረሳውን ያስታወሰውን ነገር ሁሉ ፊት ለፊቱ ይመጣል ማለት ነው። ከዛ ውጭ ደግሞ ከዚህም ውጭ አንዳንድ የሰርተ ነው መስራታችን የማናውቀው ነገር እንኳን ያን ጊዜ መጥቶ እኛ ረስተነዋል ወይ ደግሞ እኛ ከሰራም በኋላ እኛን አይቶ ሌላ ሰው ኸይረ ስራም ከሆነ ሌላ ሰው ተከትሎ ሰርቶታል። መጥፎ ስራም ስሩ እኛን አይቶ የተከተሉ ያ ሁሉ አንድ ላይ ተሰብስበው ይመጣና ይቀርብልናል። አላህ እንግዲህ ያኔ ኸይረ ስራችን ከኸይረ ስራቸው ከበዙት ስራቸው ሲቀርብ ከሚደሰቱት ያድርገንና ይህ ቀን በጣም ከባድ መሆኑን ነው አላህ እዚህ ጋር እየገለጸን ያለው። አላህ ቁሲሙ ብልክነሳለ ከዛ ቀጠለና እንግዲህ እምል አለዋለ። በጣም ከበድ ያለ መሀላ። ሲምን ነው ላቁ ሲምቦል የሚጠቀመው? እምል አለዋለ። በምን? በኮኮቦች። ምን አይነት ኮኮቦች? የሚታዩና የሚደበቁ ኮኮቦች አሉ። አን ቀን ቀን አይታዩ፣ ማታ ማታ ይታያሉ። በእነሱ እምል አለዋለ። ተመላላሽ ወይም ደሞ በቅልም የሚሉ ነላለ። ለብቻ የሆነ ሰዓት የሚታይ የሆነ ሰዓት የሚደበቁ የሚደብቁ ከዋክብቶች፣ በእነሱ እምል አለ። አልጀዋሪ ዘዋሪ ሆኑ። አልኩነስ ደሞ ከእይታ የሚሰወሩ በእነዚህ እምል አለዋለ

የመልእክተኛ ከሪምን የተከበረ የሆነ እዚህ ጋር እንግዲህ ምንድን ነው ይሄ? ለቀውሮ ሲሉን ካልን ጅብሪልን ነው እዚህ ጋር ለማለት የተፈለገው። ግን ቀውልና ከላም የሚሉትን ልዩነቶች ማየት አለብን። ከላም ሌላ ቦታ ላይ ሀታ የስማ ከላም ላ ይለናል። የአላህ ቃል ስለሆነ ከላም ማለት ኦርጅናል ተናጋሪው ነው። ዋናው የመጀመሪያው ተናጋሪው አላህ ስለሆነ ከላም ይላል። ነገር ግን የሌላውን ሰው ከላም አንዱ ሌላ ሰው ሲያደርሰው ምን ይባላል? ቀውል ይባላል። ስለዚህ ጅብሪል የራሱ ከላም አይደለም፣ የአላህ ከላም ነው ግን አድራሽ ስለሆነ ለሱ ቀውል ይባላል። እኔ ለምሳሌ ይሄን ቁርአን ስቀራው ለኔ ቀውል ነው የሚባለው። የኔ ቃል አይደለም የኔ ንግግር አይደለም። የኔ ንግግር ስላልሆነ እኔ ሌላም ሰው ቁርአንን ሲቀራ ቀውል ነው የሚባለው። ማን አንዱ ለአንዱ ሰው ሲቀራለት ቀውል ይባላል። ለምን የራሱ ንግግር አይደለም፣ የሌላውን ንግግር ግን እያስተላለፈ ነው። አሁንም የአላህ ቃል ነው፣ ከላሙ የአላህ ነው። ጅብሪል ቀውል ነው የተባለው የመልእክተኛ ስለሆነ ማለት ነውና ኢና ሁለ ቀሩ ብርሃን እዚህ ጋር አማማሉ ከዚህ ጋር ስናያይዘው ምንድነው ጨለምለም ያለ ሲል በሌሊት ማለት፣ ከዚያ ከዛው ሱብሂዳ ተነፈስ ማለት ከዚህ ጨለማ የሚያወጣን ቁርአን መሆኑን ለመግለጽ ነው የሚመስለው ማለት። ከጨለማ የሚያወጣችሁ ይሄ ቁርአን ነው። ይህ እና ለቀውሉ ረሱልን ከሪም የተባለው እሱን ያዙት እያለን ነው የሚመስለው ማለት ነው። ቀጠለና ይሄ አሁን ከሪም ካለ በኋላ እነሆ ለቀውሉ ረሱልን ከሪም አለና ይሄ መልእክተኛውን ነው አሁን የሱን ባህር እየነገረ ነው። ከሪም ነው አለን፣ የተከበረ ነው አለን። ዚቅ ወቲን የኃይል ባለቤት የሆነ ያ መልእክተኛው ጅብሪልን ማለት ነው። እንደዚህ ለአርሽ ያርሹ ባለቤት ዘንድ ደግሞ መኪኑን ባለሟል የሆነ እ። ባለሟል የሆነ የእሱ ቃል ነው አለ። የማን ቃል ነው? ቃሉ ከአላህ ተቀብሎ ይሄን የሚያደርሰው የኃይል ባለቤት ነው። እንደገና ደግሞ ባለሟል የሆነ ማንዘር እንደዚህ ለአርሽ የአርሽ ባለቤቱ ዘንድ ባለሟል የሆነ ሙጣዒን የሚታዘዙት ነው። ሰም ዛ ባቦታው ደግሞ የመላእክቶች አዛዥ ነው ማለት ነው። የሚታዘዙት ነው። አሚኒን ደግሞ ታማኝ ነው። ታማኝ ነው አለን። ቀጠለና ምን አለን? ወማዝ አሁን ስለ ጅብሪል ነገረንና፣ እሱ መልእክቱን ከአላህ ወደ ነቢ ስ ስለም ነው የሚያመጣው። መልእክቱን የሚያመጣውን ነገርና ቀጥቶ መልእክቱን ተቀብሎ ደግሞ ለሰው ልጆች የሚያደርሰው ነቢ ስ ስለም። ወማ ሳሒብኩም ቢመጅኑ፣ ይህ ደግሞ ጓደኛችሁ አለ። ጓደኛችሁ እብድ አይደለም። እዚህ ጋር ማና ባ አብረው ሲመጡ ወማ ሳሒብኩም ቢ ቢመጅኑን በጣም ስትሮንግ ኔጌሽን ወይም ደግሞ በጣም ነገሩን በሀይለኛው ስትቃወም በአረብኛ ላይ በሀይለኛው መቃወም ስትፈልግ ማና ባን አብረህ ታመጣቸዋል፣ እና በጣም ነው እዚ የተቃውሞ እንትን ከፍተኛ ነው። ወማ ሳሒቡኩም ቢመጅኑን፣ ይህ ጓደኛችሁ በፍጹም እብድ አይደለም፣ በፍጹም እብድ አደለም አለ። ለምንድን ነው እንደዚህ ያለን? ማለት ይህን ቁርአን እንግዲህ ኬት አምጥቶት ነው እብድ ነው ይሉ ስለነበረ፣ ያን ጊዜ የነበሩት ከብዷቸው ምንድን ኬት አመጣው የሚለው ነገር መመለስ ሲከብዳቸው እንግዲህ አላህ ስብሓን ተዓላ ያን እያስረዳ ምን አለ? የሚያመጣለት ታማኝ ነው፣ የሀይል ባለቤት ነው። ይህን ሁሉ አለና ተቀባዩም ደግሞ እናንተ እንደምትሉት እብድ አይደለም፣ ትክክለኛ ነገር ነው የተቀበለው አለ። ከዛ ወለቀድ ረአሁ ቢልኡፍቅ ልሙቢን ይገርማችኋል እንዴ እንደውም በግልጽ በአድማሱ ላይ አይቶታል ማንን? የሚያመጣለት ጅብሪልን ማለት ነው። አይቶታል ይሄ 600 ክንፎቹን ዘርግቶ ይሄ ከድርና ሰማይ ላይ ያለውን ሞልቶት አይቶታል አላቸው። ከዛ ወማ ሁዋ አለል ገይብ ቢዶን፣ ይህ ደግሞ መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። በሩቅ ምስጢር ይሄ ከኛ ከስሜት ዋሳሳችን ሩቅ በሆኑ ነገሮች ላይ ቢዶን ምን አይደለም። ወማ ሁዋ አለል ገይቢ አሁንም ማና ባናቸው ዚህ የመጡት ወማ ብሎ ሁዋ አለል ገይብ ቢዶን ማለት ንፉግ አይደለም፣ የሚደብቃችሁ አይደለም በፍጹም ሲ የመጣለትን ትክክለኛውን ነገር ነው የሚነግራችሁ። ምንም አይደብቃችሁ። መጥቶለት ያልነገራችሁ ነገር የለም። ሲነግራችሁም እብድ ነው የምትሉት ከአቅማችሁ በላይ ስለሆነ ነው ይመስላል። ወማ ሁወ ቢቀውል ሸይጣን ረጂም እንዲሁም ደግሞ የተረገመው የሸይጣንም ንግግር አይደለም። የእሱ ነው ብለው የሚያስቡም ስላሉ የእሱ ንግግር አይደለም። በደንብ ተከታተሉት ያስታውቃል በደንቱን ጆሮ ሰታችሁ ብትሰሙት ብታስተነትኑት እነዚህን ታረጋግጣላችሁ። የሚጠቅማችሁን ነገር እየነገርኳችሁ ነው። ላይ ባሉት በእንደዛ በሙሉ በቂያማ ነገሮች አስፈራጭ የምነግራችሁ ለእናንተ የሚጠቅማችሁ ነገር ነው ነው። ቀጠለና ምን አለ ፈአይነ ተዘሙ፣ ታዲያ ወዴት ነው የምትሄዱት? ለዚህ ይህን የመሰለ ቁርአን መቶላችሁ ይህ ታማኝ የሆነ መልክተኛ አምጥቶት የናንተም ጋር ያለው እብድ ያልሆነ በጣም አላህ መርጦት የሆነ ጥሩ ሰው ሆኖ ከዚህ ወዴት ነው የምታ ወዴት ነው የምትሄዱት? ወዴት ነው የምትሸሹት? እባካችሁ አትሸሹ። ይመስላል አላህ ሲለን ኢንሁዋ፣ ይህ ቁርአን ኢላ ዚክሩን ተግዛስ እንጂ ለዓለማት ተግዛስ እንጂ ሌላ አይደለም፣ አለን እና ይህን ተግዛስ ትታችሁ ወዴት ነው የምትሸሹት? እባካችሁ ተገሰጹ። ብትገሰጹ ነው የሚያዋጣችሁ። ነገ እንደዛ አስፈሪ በሚሆን ቀን የሚያዋጣችሁ ዛሬ በዚህ ቁርአን ስትገሰጹ ነው አለን። ሊመን ሻ አሚንኩም አየስተቂም። በእርግጥ ይሄ መገሰጽ ለማን ነው? ሊመን ሻ አሚንኩም ከእናንተው ስለፈለገ ነው። አየስተቂም ቀጥ ለማለት ቀጥ ማለትን የፈለገ ሰው ነው አለ

እስከ ተሳያቸዋለሁ ተስፋዬ። በዚህን ጊዜ ስሩ አልባችሁ አላህ። አሁን ለእኛ የምፈልገውን እንድንሰራ እዚህ ዱንያ ላይ መብት ሰጡናል። ግን በእሱ ምን ውስጥ ነን? ፍላጎት ውስጥ ነን። በእኛ ፍላጎት አይደለም። ይሄን ፍል ይሄን ፍላጎት በፈለገው ሰዓት ያነሳብናል። ለምሳሌ ስን ሞት፣ ይሄ ፍላጎት ይነሳል። አይደለም የሁላችንም በእኛ ፍላጎት ምናምን አሁን ግን በሰጠኋችሁ፣ በምትፈልጉ እኔ በእኔ እንትን ውስጥ ባላችሁበት ሰዓት ግን የተሻለውን ምረጡ በእኔ እንትን ብትሆኑም ነጻነት የሆነ የተወሰነ ጊዜ ነጻነት ሰጥቻችኋለሁ። በዚህ መምረጥ በምትችሉበት ሰዓት ደግሞ የሚጠቅማችሁን ነገር ምረጡ ብሎ ደግሞ ምን እያለን ነው ማለት ነው? እያስታወሰን ነው፣ አዛኝነቱን ነው የሚያሳዩ። ዝም ብሎ ሊተወን ይችል ነበር ምንም